የቀነኒ አዱኛ ጉዳይ ዛሬም ድረስ ብዙሃን አፋቸውን ከፍተው የሚጠብቁት ጉዳይ ሆኗል። ወጣቷ እልፈተ ሕይወቷ ከተሰማበት ጊዜ አንስቶ የብዙሃን ኢትዮጵያውያንን ቀልብ የሳበና በርካቶችን ያነቃነቀ ጉዳይ ነው። ዛሬም ታዲያም ፍትህ ለቀነኒ እያሉ የሚጮኹ ብዙ ናቸው። የሆነውን የተፈጠረውን ነገር ፖሊስ አጣርቶ እስኪደርስበት በጉጉት እየተጠበቀ ይገኛል። የፖሊስ ምላሽ ምን ይሆን? ፍርድ ቤቱ እንዴት ያለ ውሳኔ ይወስናል? የሚሉትም ሁሉም ተጠባቂዎች ናቸው። ቤተሰቦቿ፣ ወዳጆቿ፣ ጓደኞቿ፣ መላው ኢትዮጵያውያን ዛሬም ጥያቄያቸው ቀጥሏል። የቀነኒ አዱኛ አባት በዛሬው ዕለት አዲስ የሆነ መልእክት አስተላልፏል። መልእክታቸው እባካችሁ ስለ እግዚአብሔር ብላችሁ ድጋሚ አትግደሉን የሚል ጥያቄን ያቀረበ ነው። ለመሆኑ ይህን ያሉበት ምክንያት ምን ይሆን? አዲስ ነገርስ ምን አለ? አባትየው አቶ አዱኛ ምን ብለው ጥያቄ ያቀረቡ የሚለውን ወደ እናንተ ለማድረስ ተገናኝተናል። ሰላም እንደምናላችሁ የጎራ ስቱዲዮ ቤተሰቦች። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት እንጠይቃችኋለን። ዛሬ ስለ ቀነኒ አዱኛ ያገኘነውን መረጃ አሰባስበን እንዲህ እናቀርበዋለን። እስከ መጨረሻው አብራችሁን ሆኑ ማህበራዊ ሚዲያውን አጥልቅልቆት የሰነበተው የቀነኒ አዱኛ ሞት ጉዳይ ከሰሞኑ ቀዝቀዝ ማለቱ ይታወቃል። ለዚህ ምክንያቱ ደግሞ ሕዝቡ በተለያዩ ወቅታዊ ነገሮች በመወጠሩ ቀልቡም በሌሎች አጣዳፊ ጉዳዮች በመያዙ ይመስላል። ከሰሞኑ የቀነኒ ጮኛን ድምፃዊ አንዷለም ጎሳን የሚመለከቱ ልዩ ልዩ መረጃዎች በመውጣታቸው እኛም በዝርዝር ስናደርሳችሁ ቆይተናል። ወደ እስር ቤት ከገባ በኋላም ለቀናት ያክል ከእስረኞች ጋር ሳይቀላቀል ለብቻው እንደቆየ ታውቋል። ከዚያ ወዲህ ግን ወደ መጨረሻዎቹ ቀናት በዚያው ለብቻው እንደታሰረ ቀጠለ ወይስ ደግሞ ከእስረኞቹ ጋር ተቀላቀለ የሚለው እንዳልታወቀም ከዚህ በፊት በነበረን ፕሮግራም ላይ ጠቁመናችሁ ነበር። ከነዚህ መረጃዎች በኋላ ታዲያ በዛሬው ዕለት አቶ አዱኛ አቆ የሞዴል ቀነኒ አዱኛ ወላጅ አባት ማለት ነው ለኢትዮጵያውያን መልእክት አስተላልፈዋል። በሀገር ውስጥም በባህር ማዶ የምትገኙ ኢትዮጵያን የልጄን እውነት እንዲወጣ እንድታደርጉልኝ በማለትም ከዚህ ቀደም እንዳስተላለፉት መልእክታቸውንም በድጋሜ ጥሪ አቅርበዋል። እስካሁን ላደረጋችሁልኝ ድጋፍ ከልብ ያመሰግናችኋለሁ ሲሉም ተናግረዋል። እንደሚታወቀው የቀነኒ ሞት ከተሰማበት ጊዜ ጀምሮ የተለያዩ ሐሳቦች ሲሰነዘሩ ቆይተዋል። ብዙሃን ኢትዮጵያን በአንድነት በመቆም የወጣቷን ትክክለኛ የሞት ምክንያት በመመርመር ፖሊስ እውነታውን እንዲያወጣና ለቤተሰብም ፍትህ እንዲሰጥ እየተጠየቀ መሰንበቱ ይታወሳል። ጥቂት ሰዎች ደግሞ የቀነኒ ሞት ተዳፍኖ እንዲቀር በማሰብ ይሁን አይሁን ባይታወቅም የተሳሳቱና ልክ ያልሆኑ መረጃዎችንም ሲያሰራጩ ቆይተዋል። ይህንንም ተከትሎ ምላሽ የሰጡት የቀነኒ አባት አቶ አዱኛ አቁም በተለያየ ሶሻል ሚዲያ ሁለተኛ ግድያ በእኛ ላይ የምታውጁ እባካችሁን አቁሙ፣ ተዉን ሲሉም በአፋን ኦሮሞ ያስተላለፉት መልእክት ሰምተናል ብሎ ፋስት መረጃ በዘገባ መላክቷል። የቀነኒ አባት አክለውም የልጅን ደም ለመደበቅ የምታሴሩ በእግዚአብሔር ስም እንድታቆሙ ጠይቃለሁ ብለዋል። አቶ አዱኛ ዋቆ የልጃቸውን እውነት እየፈለጉ ህዝቡንም አፋልጉኝ ብለው እየጠየቁ መታየታቸውን ተከትሎም የቀነኒ ያልተሸራረፈ ሙሉ እውነት እስኪወጣ ድረስ ዝም አልልም። ሐዘናቸውንም ተሸክመው በጥንካሬ ህዝብ ፊት ቆመው እገዛ ከጠየቁት ካባቷና ልባቸው ከተሰበረው እናቷ ጎን እቆማለሁ እያሉ ድምጻቸውን የሚያሰሙ ሰዎች በማህበራዊ ሚዲያ ላይ ተስተውለዋል። በመጨረሻም እስከ መጨረሻው ከጎኔ እንድትቆሙ ሲሉም አቶ አዱኛ ጥሪያቸውን አቀርበዋል ቤተሰቦቿ፣ ወዳጆቿ፣ ጓደኞቿ ፍትሕ ለቀነኔ እያሉ ጥያቄያቸውን ማቅረባቸውን ቀጥለዋል። በቀነኔ አዱኛ ሞት ምክንያት ከአንዱ ዓለም ጎሳ ውጪ ተጠርጥሮ የታሰረ ሰው እንደሌለም ከዚህ ቀደም በነበረም ፕሮግራም ጠቁመናችሁ ነበረም። አንዱ ዓለም ለሁለተኛ ጊዜ ፍርድ ቤት ሲቀርብ ፖሊስ የጠየቀውን የምርመራ ጊዜ አጠናቆ ለፍርድ ቤት ምላሽ ይሰጥበት እንደሚሆንም ተጠብቆ ነበረም። ከዚያም ባለፈ ግን ከቀናት በፊት የቀነኒ አዱኛ አዲስ ፎቶ በመውጣቱ የሕዝቡ ጥያቄ በርከት ብሎ እንደ አዲስ ተነቃቅቶ እንደ አዲስ ፍትሕ የሚለው ጥያቄ ተበራክቶ ቆይቶ ነበረም። ሁላችንም እንደምናስታውሰው። አንዷለም እስካሁን ሁለት ጊዜ ፍርድ ቤት የቀረበ ሲሆን መጀመሪያ በቀረበ ጊዜ ምርመራ ለማድረግ 14 ቀናት የጠየቀው ፖሊስ እስከዚያ ጊዜ ድረስ አሻራ ማንሳትና የአስክሬን ምርመራ ማድረግ እንዲሁም የሰው ማስረጃ ማሰባሰብ ላይ እንደሚገኝ ለፍርድ ቤቱ አስረድቶ ነበረም። ለምርመራው ፎቶግራፎችን ከመዝገቡ ጋር ለማያያዝ የሰዎቹን ምስክርነት ለማሰባሰብና ምርመራ ለማድረግ 14 ቀናት እንጠብቃለን ብሎም በመጀመሪያው ቀጠሮ ጥያቄ ቀርቦ ነበር። በወቅቱ የቀነኒ አባት አዱኛ አቁም ከቢቢሲ አፋን ኦሮሞ ጋር ባደረጉት ቃለ ምልልስም ቀነኒ ራሷን ከፎቅ ወረወረች የሚለው ነገር አይዋጥልኝም፣ ሰው ጎድቷት እንድታደርገው ገፋፍቷትም ካልሆነ በስተቀር ይህን አታደርግም ልጄ ማለታቸው ይታወሳል። እኛም የምንፈልገው ፍትሕ ብቻ ነው፣ እኛም የምንፈልገው የልጃችንን ደም እንጂ ሌላ ነገር አይደለም ሲሉ ማክለው እንደነበርም በወቅቱ ወደ እናንተ አድርሰን ነበረም። አስከትለውም ሆኖም አንዱ ዓለምና ቀነኒ ጥሩ ግንኙነት እንዳላቸውም አውቃለሁ ሲሉም ተናግረው እንደነበር እንዲሁ ታውቋል። በምዕራብ ሐረርጌ ዞን ዳሮ ላቦ ወረዳ ለሚጨታ ከተማ የተወለደችው ቀነኒ ከልጅነቷ ጀምሮ በትምህርቷ ጠንካራ እንደነበረች የሕይወት ታሪኳም ያስረዳ ነበረም። ታዲያ ከዚያ ወዲህ ለሁለተኛ ጊዜ ከሰሞኑ ፍርድ ቤት የቀረበው አንዱ ዓለም ጎሳም ፖሊስ አንዳንድ ምርመራ ውጤት ስላደረግኩኝ ተጨማሪ ቀናት ይሰጠኝ ባለው መሰረትም ተጨማሪ አስራ ሁለት ቀናት ተፈቅዶለታል ማለት ነው። ከዚህ በኋላ ለሶስተኛ ጊዜ በድጋሜ ፍርድ ቤት ይቀርባል ማለት ነው። ድምጻዊው የድምፃዊው አንዱ ዓለም ጎሳ ጠበቃም በበኩሉ የዋስ መብት ይፈቀድለት ብሎ መጠየቁ ነው የታወቀው። በዚህም በማህበራዊ ሚዲያዎች ላይ የታዩት አንዳንድ መረጃዎች እንደሚጠቁሙት ከሆነ ድምጻዊ አንዱ ዓለም ጎሳ ውጪ ወጥቶ ሀዘኑን ይወጣ የሚል ጥያቄ የሚያቀርቡ ሰዎችም ነበሩ። በዚህ ጉዳይ ታዲያ ፖሊስ ምላሽ ሰጥቷል። ወደ ውጭ ውጣ ጠበቃም ይፈቀድለት የሚለውን ጥያቄም መፈቀድ የለበትም ማስረጃዎችን ያጠፋብኛል የሚል ጥያቄ ማቅረቡ ነው የተሰማው ፖሊስ። ይህንንም ፍርድ ቤቱ ተቀብሎ አንዷለም ጎሳ የዋስ መብት ይፈቀድለት የሚለውንም ሳይቀበለው ቀርቷል ማለት ነው። በዚህም መጋቢት 29 ቀን 2017 ዓ.ም ቀጠሮ ተሰጥቷል። ለሶስተኛ ጊዜ ለፍርድ ቤቱ ይቀርባል። ከሞዴልና የማስታወቂያ ባለሙያ ከሆነችው ቀነኒ አዱኛ ጋር በተገናኘ በዛሬው ዕለት የወጡ መረጃዎችን በእንዲህ ያለ መንገድ አቀናጅተን አባቷ አቶ አዱኛ አቆም የተናገሩትን እንዲሁ አሰባስበን በእንዲህ ያለ መንገድ ወደ እናንተ አደረስን። ስለምትከታተሉ እናመሰግናችኋለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾቹ የሚያቀርብ ሚዲያችን ነውና ሰብስክራይብ ስለምታደርጉን እናመሰግናችኋለን። በሚቀጥለው ደግሞ በሌሎች መረጃዎች ተመልሰን እስክንገናኝ በቸር ቆዩልን።